ኢትዮጵያ የባህር በር ባለቤት መሆን ብልጽግናን ለማረጋገጥ እየተደረገ ላለው እንቅስቃሴ ወሳኝ ነው አሉ አምባሳደር ዶክተር ጀማል በክር። አምባሳደር ዶክተር ጀማል ለፋና ዲጂታል እንዳሉት ከ30 ዓመታት በፊት ኢትዮጵያን ለማዳከም በሚፈልጉ የውስጥና የውጭ ኃይሎች ሴራ ሀገሪቱ የባህር በር አጥታለች። በወቅቱ የተፈጠረው ስህተት ለማስተካከል ኢትዮጵያ እያቀረበችው ያለው የባህር በር ጥያቄ ህጋዊ፣ ታሪካዊና ተፈጥሯዊ መብቷ ለማስከበር ያነሳችው እንደሆነ አመላክቷል። ኢትዮጵያ የተፈጥሮ ሀብትና አካባቢን ለመጠበቅ እያከናወነችው ያለውን ተግባር በዓለም አቀፍ ደረጃ በአርአያነት ሊወሰድ የሚችል ነው ሲሉ በኢትዮጵያ የህንድ አምባሳደርና የአፍሪካ ህብረት ቋሚ ተወካይ አኒል ኩማር ተናገሩ። ኢትዮጵያ በብዝሃ የአየር ንብረት የታደለች ልዩ ልዩ የተፈጥሮ ሀብቶችን የያዘች በርካታ ዕፅዋቶችና የዱር እንስሳ ዝርያዎች የሚገኙባት መሆኗን አምባሳደሩ እወቁ ብሏል። ኢትዮጵያ የተፈጥሮ ሀብትና አካባቢዋን ለመጠበቅ እያከናወነችው ያለውን ተግባር በዓለም አቀፍ ደረጃ በአርአያነት ሊወሰድ እንደሚችል ነው ያነሱት። ኢትዮጵያ መልማቷ ባልፈለጉ አካላትና ማስረጃ በሌለበት ሁኔታ በአሻጥር የተቀማቸውን የባህር በር መጠየቅ መብቷ እንጂ ቅንጦት እንዳልሆነ ምሁራን አስገነዘቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በትላንትናው ዕለት የህዝብ ተወካዮች ምክር ቤት ስድስተኛው ዙር አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ተካሂዷል። በዚህ ወቅት ጠቅላይ ሚኒስትሩ ከቀይ ባህር ጋር በተያያዘ በሰጡት ማብራሪያ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ መሆኑን ኢትዮጵያ